ይቺን ስድ ነው ጨዋ ምናምን እያላችሁ የምታቆለባብሰዋል አልገባኝ። እኔ የምለው ዴፍ ይሄ ነገር የዲኤንኤ ምርመራ ነው አይደል ደግሞ የኔና የሳሮን ስም አለበት። ተሩ ፖሊሶች ለጥያቄ እየፈለጉሽ ነው። ህይወትና ዳዊት እህትና ወንድማ ናቸውን ሳሚ ነግሯቸዋል። ነገር ግን ሁለታቸውን በግራ መጋባት ስሜት ሳሚ ሲጠይቁት እንደነበረ ተመልክተናል። በሌላ በኩል ሳሮን በፖሊስ እንደተፈለገች እየነገራት ነው። ሳሮንም ከፍተኛ የሆነ መደናገጥ ውስጥ ገብታለች። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጉናቴ ተከታታዮች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል 32ን የምናይ ይሆናል። ሳሮን ውልቸሯ ላይ ተቀምጣለች። ህይወትም መድኃኒት ላምጣልሽ ወይ እያለች እየጠየቀቻት ነበረ። ነገር ግን ሳሮን ምላሿ ጥሩ አልነበረም። ሂዊም በመለሰችላት መልስ በጣም ነበረ እየተበሳጨችው። ሳሮን ግን መልካም ሰው ሆነሽ አስጠግተሽ ስታበቂ፣ አሁን ላይ ግን ሁኔታዎች ሁሉ ተቀያይረውብኛል። ምንድን ነው የሚያክል እንደዚህ ያደረገች ስትል ለራሷ ጠይቃታለች። ሳሮን ግን ምላሿ የህይወት አበሳዋ ድህነቷ እንደሆነም ነግራታለች። ታዲያ ድህነት እኮ ምንም አበሳ ሊሆን አይችልም በማለት እሷንም በጣም ተናዳ ስትመልስላት ዳዊትም ተመልክቷል። ምን ነው ሂዊ፣ በዚህ ድረስ ትበሳጫለሽ እንዴ? አይችሽ አላውቅም ብስጭትሽ ከልክ አልፏል ሲል እሷን መልሶ ጠይቋታል። እሷም ታዲያ አየህልኝ አይደል አጅሪትን፣ እሷ ጋር እኮ ነው እየኖርክ ያለውት እያለች ለወንድሟ ለዳዊት ስትነግረው ነበረ። ታዲያ ዳዊትም ምን ነው ህይወት እንደዚህ ዊልቸር ላይ እያየሻት ሳሮንን መናገር አልነበረብሽም። ያለችበት ሁኔታም ነጭናጫ ሊያደርጋት ይችላል፣ አንቺ መረዳት አለብሽ ሲል እሷ ላይ ጮኸባታል። ነገር ግን ህይወት በምላሹ እኔም ወንድም ቢኖረኝ ለእኔም ይቆረቆርልኝ ነበረ ብላ እምባ የተናነቃት ወደ ውስጥ ነበረ ትታቸው የገባችው። ታዲያ ዳዊትም የህዊ ቁጣ ምን ነው ህዊ? እን እያናገርኩሽ እንደዚህ ተናደሽ ትጃለሽ ብሎ በሚያናግራት ሰዓት ተው ንጹሕ አየር ልተንፍስበት፣ እሷ የሌለችበት አየር መመቸቱ እያለች ነበረ የመለሰችለት። በሌላ በኩል ሩት ዶክመንት እያገላበጠች ሳለ ሳሚ ወደ ውስጥ ገባባት። ከዛም ምን እያደረግሽ ነው ሲል ጠይቃት። እሷም ምንም እያደረገች እንደሌለና እንዲሁም ምንም እንደማይመለከተው እየተናገረች የያዘችውን ዶክሜንት ወደ ውስጥ ደበቀችው። በዚህ በጭቅጭቃቸው መካከል ግን በኋላ ሳሮን ነበረ እየተከሰተችው ዶክሜንቱን አይታለች። ምንድና ያሽው አምጪው እያላት ነበር። ከዛም ስለምን ወረቀት ነው እንደዚህ የምትጨቃጨቁት እያለች ስትጠይቀው ነበረ። በኋላም አይ ምንም የለም ይልቁንስ መድኃኒቱን ወስደሻል ወይ እያለ ጠየቃት። ሳሮንም ለጠየቁት ጥያቄ ምላሽ ስጠኝ ይልቁን ስትል መልሳ ሳሜን አስገደደችው አማርኛውን በአማርኛ ልተረጉምልሽ አልችልም ያው እንደሰማሽው ነው ሲል እሱም ምላሹን ሰጣት ነገር ግን ሳሮን በጣም ነበረ ውስጧ ጥርጣሬ ውስጥ የገባው የህይወትን ህይወትን ልጅ እየፈለጋችኋት ባልሆነ ነበር ያለችው ይከፋሻል እንዴ እሱንማ እኔም እየፈለግኳት ነው እያለ መለሰላት እንደውም ጠላታችን ከቅርብ እንደሆነም ደርሽበታለሁ ሲል ነበር የመለሰላት። ታዲያ ብቻዋን ሆናም ሩት የህይወትን ልጅ እያፈላለገቻት ነው ማለት ነው እያለች ካወራች በኋላ ለስራ ባልደረቦቿ ወዲያውኑ ስልክ ደወለች። ከዛም ቦታው መቀየር እንዳለባቸውና እንዲሁም እግር በግር እየተከታተሏት እንደሆነ ነግራ ስልኩን ዘጋቸው። ስልኩን ከዘጋቸው በኋላ ግን ሩት ጀመረች ማለት ነው ሳሚን ተገላገልኩ ስል እያለች ብቻዋን ማውራት ጀመረች። ዳዊት ህይወትን በተናገራት ነገር በጣም ተጨናንቋል። ህይወት አምሽታን የገባችው ምን ሆነች ነው? እኔ በተናገርኩሽ ነገር ተቀይመሽ ነው ወይም? ሲል ጠየቃት። ህይወትም ወላዋ የሆነህ ህይወቴን ግራ ታጋባው፣ በማለት በቁጣ ነበረ ወደ ውስጥ ትታው የገባችው። ታዲያ እሱ ብቻውን ቆሞ መምሰልሰል ጀመረ። በኋላም ምን ሆና ነው ግን ህይወት እንደዚህ ልትለኝ የቻለችው? እያለ እየተናገረ ባለበት ሰዓት ሳሚ ይሰማ ስለነበረ ምን ማለት እንደፈለገች እየነገረው ነበረ። ወይ ደፋር ሆነ አሳያት ወይም ቆራቱን እንደምትወዳትም ንገራት፣ እንደዛ እንደማለት ነው እያለ ይነግረዋል። እውነትህን ነው እንደምወዳት ልንገራት አለው። ሳሚም ታዲያ እንደዛ ነበረ፣ አንተ ግን ይኸው አመት ፈጀብህ ፈሪ ነህ አቶናትም አለው። አይ አንተም ወንድ ሆነህ እንደዚህ ልትለኝ ቻልክ እያለ ዳዊትም ብቻውን መነጋገር ጀመረ። ደግሞስ እንደምወዳት እንድነግራት ፈልጋ ከሆነ እኮ ቀላል ነው፣ እኔም የምፈልገው ነገር ነው እያለ ብቻውን እያወራ ነበረ። በሌላ በኩል ሳሮን እግሬ እግሬ እያለች በጩሁ ጀመረች። ዳዊትም አይዞሽ እህቴ አመመሽ እንዴ እያላት፣ ከዛም ወደ ውስጥ የሆነ ነገር ሊያመጣላት እየሮጠ ነበር። ከዛም እኔ በሕይወት እያለው ከሕይወት ጋር አትኖራትም ስትል ስትዝት ተመልክተናታል። ጉለሩት ስልክ እያወራች ነው ከጓደኛዋ ጋራ። የእኛ ስራ የሚሆነው ልጅቷን ከእናቷ ጋር ማገናኘት ነው። በእርግጥ ለሕይወት ይህ ነገር ከባድ ሊሆንባት ይችላል። ነገር ግን መጨረሻውን ሳነሳ ኳ አንቀርም ብላ ስልኩን ዘጋችው። በኋላም ታዲያ የሕይወትን ጓደኛ ነበር ያገኘችው። ታዲያ ሩትም ወደ ቤት እንዲሄዱና ምሳ በልታ እንድትመለስ እየጠየቀቻት ነበረ። ነገር ግን ሳሮን ስለማትወዳትና አሁንም ዊልቸር ላይ ስለሆነች እኔንም ይቅርታም መጠየቅ ብትችል መዳን እንደምትችል ነግራት ትታት ነበረ የሄደችው ህይወት ደግሞ ያሳደገቻት እናቷ ደላላት ነበረ ከዛም ወላጅ እናቷ እንዲሁም ቤተሰቦቿ ደብረ ዘይት እንዳሉ ነግረዋት ስልኳን ዘጋችውና ከነገሩ ለምን መጀመሪያ ሁሉንም ነገር አይነግርኝም ነበር በፊት አናውቃቸውም አሁን ደግሞ ደብረ ዘይት እያለች ብቻዋን እያወራች ባለችበት ሰዓት ዳዊት መጥቶ ጠይቃት ከዛም ቤተሰቦቿ ደብረ ዘይት እንዳሉ ነገረችው። ውይ የአገሬ ልጅ ነች! እሱም በእኔ ጣዩ በቃ እኔ እፈልጋቸዋለሁ ሲል ምላሹን ሰጣት። ህይወትም ስለ ቤተሰብ ጉዳይ ተስፋ ቆርጫለሁ፣ መጀመሪያ መፈለግ ያለብኝ ልጄን ነው ስትል መለሰችለት። ዳዊትም ታዲያ ሂዊ እኔ ኮ ላንቺ እያለ የሆነ ነገር ሊነግራት እየፈለገ ባለበት ሰዓት ሩት መጣች። ሩትም ታዲያ እሱ እኮ ለአንቺ በጣም ነው የሚያዝንልሽ እያለች ተናገረች። እዚህ ደግሞ ለምን መጣች ሲል በቁጣ መለሰላት። ሩትም ውሃ መጠጣት እንደፈለገች እየመለሰችለት ነበር። ዳዊትም ውሃ ይውሰድሽ፣ ሁልጊዜ ምላሴ ላይ ነው የምትቆሚው በማለት በቁጣ ተናግሯት ወጣ። ሳሮንም ሩትና ሳሚ ስለ ዶክመንቱ ጉዳይ ሲጠያየቁ ስለነበሩት ያ ነገር ምንድን ነው? እኔን ይመለከተኛል ወይ? እንደዚህ ታምሜ እኔን ልትከሱኝ ነው? ጥላታችን ከሩቅ አይደለም፣ ስትል ማንን ማለት ነው? ሳሚም ታዲያ በዚህ መምሽ ላይ ክርክራትችም ስትደኝ ሁሉንም እንደርስበታለን። አሁን ሌላ የምትጠይቂኝ ከሌለ እኔ ስራ ይኖርብኛል፣ ትችሽ ሊሄድ ነው በማለት ይመልስላታል። ሳሮንም እኔ ባልዋልኩበትና ባላደረግኩት ነገር እኔን ብትጠረጥር ወዮልህ ስትል አስጠነቀቀችው። ህይወት ከሳሚ ኪስ የዴን ምርመራ ወረቀት አገኘች። ወረቀቱንም እያገላበጠችው ሳለ ዳዊት መጣ። ዳዊትም የምን ወረቀት እንደሆነ ጠይቃት። ከዛም ይሄ የዴን ምርመራ ነው አለችና አሳየችው። አዎ ደግሞ ከስማችን የኔና የሳሮን አለበት አለችና ጠየቀችው። ከዛም ሳሚ ይህንን እንዴት ሊያደርጉ ቻለ? ለካም ለዚህ ነው ማበጠሪያ የጠፋው እያለች ለሱም ነገረችው። ሁለታቸው እንደዚህ እየተነጋገሩ ባሉበት ሰዓት ሳሚ አይቷቸው ነበረ። ዳዊትም ሳሚ ይህንን ለምን እንዳደረገ እየጠየቀው ነበረ። እህታቸው መስላኝ አንዳንድ የሚያመሳስላችሁ ነገር ስላለ እህታችሁ እንዳቶን ብዬ ነው አለው። ህይወትም የማይመስል ነገር እኔና ሳሮን እኮ እህትና እህት ልንሆን እያለች ጥያቄ እየጠየቀች ነበረ። በሌላ በኩል ዳዊት ለዚህ ሁሉ የከፈለውን ገንዘብ ብትሰማ ታብድበት ነበረ። ህይወትም አይሳሚ የሚጠቅም ነገር ቢኖር ይህንን አታደርግም ነበር እያለች በሌላ በኩል ዳዊት የውልህ ወረቀትህ በማለት ራሱ ላይ በትኖለት ነበረ ወደ ውስጥ የገባው ተንኮለኛዋ ሳሮንም በሌሊት ስልክ ተደወለባት። ከዛም ከተኛችበት ቀስ ብላ ተነሳች። ሳሜን ከተኛበት ተነስቶ ዙሪያ ገባውን ፈተሸ። ሳሮን ግን ከተኛችበት አልነበረችም። ከዛም ወደ ውጭ ወጣና ፈለጋት። ምን እየሰራሽ ነው ሳሮን ሲልም ጠይቃት፣ እኔ ሁልጊዜ በወልቸር አይሰለችኝም እንዴ እንዲ ብዬ እስከ መቼ ነው በማለት ሳሮንም ማስመሰሏን ቀጠለችለት። እኔ በወልቸር እስከመቼ ነው በማለት ማልቀሷን ተያያዘችው። ከዛም እባክሽ እነሱ ይተኛሉ፣ አሁን ላይ ሌሊት ነው፣ ቀስ ብለሽ አላት። እነሱ ተኝተው የእነሱ የራሳቸው ጉዳይ በማለት ጭወቷን አቀለጠችው። ጭወቷን የሰማው ዳዊትም ወደ ሆኑ መጥቶ ምን ሆነሽ ነው እህቴ በማለት ይጠይቃል። ሳሮንም ታዲያ ወንድም፣ ያልቻልኩም ወደ ክፍሌ ውሰደኝ በጣም እያመሜ ነው እያለች ማልቀስ ጀመረች። ከዛም እሺ በቃ አታልቅሽ፣ እንወስድሻለን በማለት እሱም ማባበሉን ተያያዘው። በሌላ በኩል ህይወትን ሩት እያባበለቻት ነው። ከዛም ሳሮንንም ሶፋ ላይ እንድትቀመጥ ካደረጓት በኋላ ሳሚ ከውጭ ወጥቶ ወደ ውስጥ በሚገባበት ሰዓት ለጥያቄ እየተፈለግሽ ነው እያለ እየጠይቃት ነበረ። ፕሮግራሙ የተቋረጠው ሳሮን ከፍተኛ የሆነ ድንጋጤም ፈጥሮባታል። ይህ የፖሊስ ጥያቄ ምናልባትም የሳሮን ወንጀለኝነትን የሚያጋልጥ ይሆን? እስኪ አብረን የምናየው ይሆናል። ለዛሬ የነበረኝ ፕሮግራምን ን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ እዚሁ እሰናበታችኋለሁ። አመሰግናለሁ። Thank you.